ጤና ይስጥልኝ። የቅድስት ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣሁት ዲጃጅ መሾይ፣ ወይም ደግሞ ጥብስ ጥብስ ማለት ነው። በእሳት በእንጨት ነው፣ በከሰል እንደሚጣበሰው ማለት ነው። እና በዛ ነው የሚጠብሰው። ዶሮይም በዚህ መልኩ ፍትም ባርጌ አጥቤ አዘጋጅቻለሁኝ ከስሩ ጭምር ው አድርጌ ማለት ነው። ይሄ ምንድነው? ከዛ ለዚህ ምን ምን ያስፈልግሻል በሉኝ። የሚያስፈልገኝን ደሞ ያውና እዚህ ጋር ሁለት የቲማቲም ነጭ ሽንኩርት፣ ጀንጅብል፣ ሎሚ፣ የሚያቃጥል ቃሪያ ሶስ ፍሬ ያለኝ፣ ይሄ ደግሞ ባግዶንስ ወይም ከዝባራ ሁለቱም ይቻላል። እኔ ከዝባራ የለኝም ባግዶንስ ነው። ከዛ ጭማ አለኝ፣ የወራ ዘይት አለኝ ቅመም አዘጋጅቻለሁ። አሁን ይሄንን ጨማምራለሁ ማለት ነው። እዚህ መፍጫዬ ውስጥ ጨምራለሁ። ይሄው በዚህ መልኩ ጨማምር ያለሁኝ ማለት ነው። ነጭ ሽንኩርቴን፣ ቃሪያ፣ ቲማቲም፣ ባግዶነስ አድርጌ ሎሚ ጭማቄ፣ ሎሚ ጁስ ማለት ነው፣ ጨምቄ ግማሽ ሎሚ ጨምሬበታለሁ። ጨው ጨው ጨምሬበታለሁ። ቅመሙ በኋላ ላይ ነው የሚገባው። አሁን እፈጨዋለሁ ማለት ነው፣ ፈጨዋለሁ ሲያጫወት በዚህ መልኩ አሁን አወጣዋለሁ ማለት ነው። እንገዛ አሁን ያው በዚህ መልኩ እን ጨምረዋለሁ ማለት ነው የፈጨውት ላይ እንደዚህ አድርጌ ከዛ ሚክስ ሚክስ እንትን ሳልሳ ጨምርበታለሁ ሳልሳ ግማሽ ምን ያህል ጨምር ያለው። ሚክስ ዋው! ሽታው እንዴት አባቱ ደስ እንደሚል። ሳቴን በነገራችን ላይ ይወደዛል። እየነደደ ነው እየነደደ ነው። ከዛ ይሄንን ደግሞ እንደዚህ ስንጥቅ ስንጥቅ አረግ ዋለው ከዛ እዚህ ጋር እንደዚህ ከዛ እዚህ ጋር እንደዚህ ከዛ እዚህ ጋር እንደዛው እንደዛው እዚህ እዚህ ጋር ስንጥቅ ጥቅ አረግ ዋለው ከዛ መለሳለው ማለት ነው።

ካሜራ ማኔ ስራ ይዛ ነው እንግዲህ። እኔ ስራ ላስፈታም ብዬ ነው እንዲ፣ ካሜራ ማን አለችን ቆያት፣ እየሳቀች ብ ያሳያቸዋሉ። አንደኛዋ ካሜራ ማኔ ውጭ ስራ እየሰራችው ነው፣ አንደኛዋ ደግሞ ቤት ውስጥ እቃ እያጠራች ነው። ለዛ ነው ሁለት ባለ ካሜራ አማነኝ ነሽ። ተዘቅመኔን ያ ሶሴን እቀባለው ማለት ነው። ዋው ሽታው! እንበዚህ መልኩ በደንብ በጥጌ ገባዋለሁ ማለት ነው። አንድ ፍልጣም ጭና ጨምርበት እስቲ። ጀመረ ይታየ ሂጂ አምጪ የአሳውን የአሳውን እንጨት እዚህ በጥግ ላይ ወፍራ ፍልጥ ፍልጥ የሀገራችን ፍልጥ ይመስላል። አላቅም። ትተኛለች እያቸኋታ ነው ጨመሪበት ጨመሪበት፣ ስፖርት ነው ብዬሽ ነው። ስፖርት ነው። እና አንድ ስል አንድ ብቻ ተመቻለሽ፣ ሁለት አትመጭም። እኔ ብሆን ሶስት ነበር መጣ ትንሽ

ከዛ ከዛ ይሄንን እንደዚህ ያደርጋለሁ። ከዛ ከዛ እንደዚህ ያደርጋለሁ። ከዛ እኮ እጄን ለቀበጥና ከዛ እንደዚህ ክድን አደርጋለሁ። ማ ካሜራ የወደቀ ይሄው እዚህ ጋር እቃ እያጠበች ነው። አንዷ እቃ ያጠበች ነው። ፊቷን አላሳይም ብላለች። እራስ ምታጠች ነው እንዴ። ስትደበቅ ከካሜራ ዞሮ ዞሮ አላመለጥሽም። ሮዜንም በዚህ መልኩ ጨረስኩኝ። አያችሁት፣ ከለር ትንሽ አርጌበታለሁ እንዲያምር ማለት ነው። ሰሰርቻለሁ ማባያ አለው ው እዚ ቲማቲም፣ ሽንኩርትና ቲማቲም ሱጎ፣ በቃ ሱጎ በሉት። ከዚ ሱጎ ሰርቻለሁ። እዚ ግን የሚያቃጥል ነገር አልጨመርኩም። የቲማቲም ሳልሳና ኖርማል ቲማቲም፣ ቀይ ሽንኩርት፣ ነጭ ሽንኩርት በቃ በዚህ መልኩ ሰርቻለሁ ማለት ነው። ይላል። በደንብ ባርጌ አስገባኋት። ቅድም ስትሽኮረመም ማል ነበረ። ይኸው በደንብ ባርጌ ምን ታመጫለሽ? አስገባኋት። ይኸው ራሷን አሟት ነው። ባይዘው እንደዚህ ያሰረችው ራሷን አሟት ነው። አይዞሽ፣ እሺ። ሻይ ጠጪበት፣ ሻይ ጠጪ፣ ይሻልሻል ሰዓታችን እስከሚያልቅ ድረስ ቁጭ ብለናል ውዶቼ እየበሰለልኝ ነው ትንሽ የሚቀረው ውዶቼ ይኸው በዚህ መልኩ በስሎልኛል ላወጣው ነው ማለት ነው አውጥቼ ከዚያ በዚህ ጥቅልል አድርጌ ከዚያ በዚህ እጠቀልለዋለሁ ማለት ነው መጀመሪያ ግን ዶሮው ላይ ይህን እንስ እንስ በታለሁ ካለው ላይ ከዛ በዚህ ጥቅልል አድርግና እምድጃው ላይ ፍሙ ላይ አድርግበታለሁ ማለት ነው። እዚህ ፍሙ ላይ ቁጭ አድርጓለሁ። ይሄ ውዶች እንዴት አባቱ እንደሚያምር ማለት ነው። በዚህ መልኩ በስራው እንደዚህ አድርጊበታለሁ። ሽንኩርት እና ሎሚ እንደዚህ አድርጊበታለሁ። ልክ ጣሙ የመጣም ምግብ ነው የሚመስለው። በቃ ጣሙ በኋላ ሲበላ ማለት ነው። እንዴት አባቱ ደስ እንደሚል። በዚህ መልኩ ጨርሻለሁ። አብራችን ስለ ቆያችሁ እጅግ በጣም አመሰግናለሁ። ቤተሰብ አበረታቶኝ። ሰብስክራይብ አድርጉ፣ ኮሜንት ጻፉ። አበረታቶኝ ወዶቼ፣ ሰላም ለሀገራችን።